ጽናትዬ እየ እንግዲህን ባቶ በዛብህ ታግታ አድራ ከዋለች በኋላ ፈጣሪ ርቷት በዛብህን ሽንት የመጣ በማለት በዛብህን በሽህና ተመልሸሽ አስርቻለሁ በማለት ፈታት። ከዛ በኋላ ፈጣሪ ረዳትና ብልሃቱን ተጠቅማ ዓይኑ ላይ አቧራ በመርጨት ከዛ ታምልጠዋለች። ከዛ አምልጣ እንግዲህን ወደ ቤት ስከድ በቤት ሄደች በኋላ ደግሞ ሌላ ድማ አሳዛኝ ነገር ገጥማታል ማለት ነው። ሰላም ጤና ይስጥል ውድና የተከበራችሁ አድማጭና ተመልካቾቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ለምታበረታቱኝ አመሰግናለሁ። እንግዲህ ፅናት ተታገተች በኋላ ተዛ እገታት ወጣች ደስተኛ ሆናለሁ ተመስገን እላለሁ ስትል፣ ይሁንና ደስታ ከሰማይና ከምድር የራቃት ትመስላለች። ሮጣ ሄዳ አባቷንም አቅፋቸው ነበረ። ግን አባቷ ደግሞ በሀዘን ውስጥ ተውጠዋል። ለምን ካላችሁ እንግዲን ቤተሰቦቿ፣ እናቷ እንደሞተች ይታወቃል። ይሁንና ጠላና ጠጅ የሚባለው ነገር አልተዘጋጀም። ኪራ ግን ተዝህ ሽርጉዱን ይዞታል። እናም ገጠር ደግሞ ጠጅም ሆነ ጠላ አልተሰራም። ይሁንና እኔ ዝጋ አንድ ጥያቄ የሆነብኝ፣ አዎ እናቴ፣ ሁሉም ሰው እናት ያለው አይደለም። እንዲሁም እናት የሌላቸው ጆ ናቸው በደንብ የሚዳሩት፣ ጎረቤት በደንብ ይድራቸዋል። ጠንስሱ ይባላል ቤት ውስጥ ይዘጋጃል። እሷም ያው ባላት አቅም ትዘጋጃለች፣ ተጠምቃለች። ወረዲ እንጂ ዝም ብሎ እሰው ላይ የሚጣል ነገር አይደለም። ግን እዚጋ ትክክል ያልሆነው ጠላው እንግዲህ በአሁኑ ሰዓት አልተጠመቀም። መጀመሪያ ጽናት ወደ ጫካ ሄዳ ትታነባለች፣ ታለቅሳለች። አባቷ ቁጭ ብለውና ሽምቅቅ ብለው ስላየቻቸው ነው። ግን እሷ እሳቸው ግን ለእሷ መንገድ ፈቃደኛ አልነበሩም እንጂ ያንን ሰምተው ነበር ያዘኑት። እና በቃ አባቴ እያለቀሰ ያለው እኔ በመታገቴ ነው ብላ ነው እሷ ያላሰበችው፣ እንጂ ጠላው ታይጠመቅ በመቅረቱ አልነበረም። ይሁንና ጠላው ሳይጠመቅ ጠጃቸው ሳይጣል ስለቀረ ነበር አባቱ አዘላይ አዘላይ ይወደቁት። ከዛ እሷ ግን አላወቀችም ሄዳ ብቻ ማንባቷን ነበር። እናም ደፍዬ እያነባች መጣ ጽናት ሲላት በዋንጠረ ጋርጋ ዘወር ብላ ወይ መሆነች ነው ሲላት፣ ምንም አልሆንኩም። እንዴ እያነባሽ ምንም አልሆንኩ ትኛለሽ እንዴ? እያነባሽ እኮ ነው እያለቀሽ ምንም አልሆን ትኛለሽ እንዴ? ይላታት እናትም። ዛሬ አባቴ በኔ በኔ ነገር ወንድነቱን ሲያማርር አየሁት። ወንድነቱን ሲፈታተነው አየሁት። ወንድነቱን ሲያማርረው አየሁት በኔ ምክንያት ምን ማለት ነው? ይላታል ደፍዬ። ለእኔ ስኬት ሲል ለእኔ ህልም መሳካት ሲል እሱ ሞቱን ተመኘ፣ እሱ ሞቱን ተመኘ ትለዋለች። ምን አልገባኝም፣ ደፍ ደግሞ አልገባኝም፣ ምን አልገባኝም። ነገረሽ እንዴ? ይላል ደፍዬ። ለጽናት ግን አባቷ አልነገሯትም ነበር። ነገረሽ እንዴ ሲላት፣ ምኑን አልነገረኝም? ስለጠዱና ስለጠላውና ይላታል። እሱንማ እኮ እታለም ጠጁንም እየጣለች ጠላውንም እየጠመቀች ነው ትላለች። እሱማ የሁላችን አሳብ ነበረ ይላል ደፍ ማለት። ጋሽን ያሳስበው እሱ ነው፣ ጋሽን ያሳስበው እሱ። ለምን እንዴት ነው ትላለች። ጽናትየም እታባ ጋ ሊጠይቃት ሲሄድ እረስቸው ጠላውንም አልጠነሰሰችው ጠጁንም አልጣለችው። በቃ አልተጠንሰሰምም፣ አልተጣለም እረስችዋለች፣ ይላታል። ምን አለች እንግዲህ ፅናት እዚህ ጋ ምን ብላ፣ ስትል አላቅም፣ በዚህ ጊዜ እኔም ማድረስ አልችልም። እሺ ቆይ አሁን ምንድን ነው የምናደርገው? ምን ማድረግ ነው የምችለው? እሺ አሁን ቆይ ምን ማድረግ ነው የምችለው ትላለች። እንግዲህ ምን ማድረግ እንችላለን? ወይ ካልሆነ ወደ ከተማ ወተን መግዛት ነው ይላል። እሱማ የማይታሰብ የማይሆን ነገር ነው ትላለች። ምንም ማድረግ አይቻልም ማንም ሰው ሳይሰማው ወደ ከተማ ሄዶ ገዝቶ ማንጣት ብቻ ነው አማራጫቸው። እሷ ግን ይሄማ የማይሆን የማይታሰብ ነገር ነው ትላለች። ጽናት የገበሬ ቤት ነው በሞላህል ሌላ ከውጭ መግዛት አለብን ወይ የገበሬ ቤት ከገበሬ ቤት መጠመቅና ገበሬ ቤት መደገስ አለበት እንጂ ከውጭ መግዛት የለብንም፣ ይላ ትላለች። ይህንን ተሆነ ደግሞ ራሷ መስራት ግዴታዋ ነው። ውደታ ሳይሆን ግዴታ ነው። እናት የሌላቸው ሁሉም እንደዚህ እያረጉ ነው። በአካባቢያችን እያገቡ ጎረቤት ይረዳል። እና እና ምን አማራጭ አለን? አለ ደፍ እየ እንግዲህ ደፍ ምን አማራጭ አለን? እና እና ሀደ ምን አማራጭ ለጊዜው የለንም። ግን እኮ ለጊዜው እንግዛ እንግዛ ማለቱም ለክብራችን አይመጥነንም። በቃ ለክብራችን አይመጥነንም። እንግዛ ማለቱም ለክብራችን አይመጥነን። እሺ በቃ አሁን ተደጋጊ ይላታል ደፍዬም። እሺ ቆይ ለምንድነው ለእኔት ይሆን ነገሮች የሚጠኑት? ለምንድን ነው ለኔቲዋን ነገሮች የሚጸኑት ትላልክ ኤፍየም በቃ እስቲ ቃና ነው እስቲ ትሳካ ሁሉም ነገር ፈተና ይበዛበታል ስለዚህ ምንም ይሁን ምንም አንቺ ተረጋጊ ነገሮች ውስጥ ይስተካከሉና እስቲ ሆን ድረስ ሁሉም ነገር ፈተና አለበት ስለዚህ አንች ተረጋኪ እንግዲህ የፈረዴበት ቅዱሴ ሴቶቹ ሊፋቱት አልቻሉም የናቲ ፍቅረኛ ቅዱሴ፣ የናቲ ፍቅረኛ እምቡጤ፣ ናቲ ጠፋብ በማለት ወደ ኒና ጋ ትሄዳለች ኒናና የናቲ እንቡጥዬ ተያይዘው ወደ ቅዱሴ ቤት ይሄዳሉ። ከዛ በኋላ በር ቁርቆሪ ቆርቁሪ ይባባላሉ። በመጨረሻም እኔናት ቆረቁራለች፣ ወደ ቤት ይገባሉ። ቅዱስዬ ሳሎን ነበረ። ግን ቅዱሴን ሁሉም በጣም ይፈራዋል። እሱም ያው አይወዳቸውም፣ ምክንያቱም ስራቸው ደስ ስለማይለው ማለት ነው። ሰው ምንድነው ያደረገው? ናቲ ሞኙ ናቲ ሲከፍትላቸው በቃ እናንተ ልታስገድሉ ነው ልታስባርሩ ነው ሜዳ ላይ ልታስጥሉ ነው በማለት ይላቸዋል። ግን ዘሎ የገቡበት አንገባም ብለው ከዛ በኋላ ቀጥታ ወደ ቅዱሴ የወዳለበት ወደ ሳሎን ሳይሆን ኮሽና ነው የምዘጋባችሁ በማለት ወደ ኩሽና ይዟቸው ይገባን። ሁለቱም ይከቡታል። ግን በመጨረሻ ኒናዬ እኔ ውዝዋዜ አለቤ በቃ ይሄዳለሁ ትለዋለች ለእናቴ ቅዱሴስ ሀደን የራሱ ራሱ ጉዳይ ብር ብዬ ወጣለሁ ትለዋለች። ከዛ መላው በጠፋው በእኔ ከላላ ሆነች ተወጫለች ብሎ ቢሞክርም ጭራሽ የማይታሰብ ነገር ሆነበት። ከዛ በኋላ እንደገና ቅዱሴ ፊትለፊት ሄዶ መገተርን ምርጫ አድርጎ ነበር። ምንድነው አንተ እንደ ጅብ ብራ የምትገተረው ከፊቴ ዘወር በልልኝ ሲለው ኒና ይዘ ጊዜ ትሰቃለች የኒና ድምፅ ነው ምሰማው፣ የኒና ነው እነ ውጫ አንቻይጥ ይላታል። ከዛ በኋላ ኒናና የናቲ ፍቅረኛ እምብ ውጤት ይዘው ወደ ቅዱስ ጋ ይመጣል። እንግዲን የኒና ነው ሲል፣ ተዚ በኋላ ናቲ ተገላገለ አረፋል። በቂጥ ቁጭ አለ ናቲ እየ ከዚ በኋላ ቅዱስ እየ እንዴነህ ትለዋለች። እና ኒናዬ ምን ትሰሪያለ ዝህ ነው ያለው። ምን ትሰሪያለሽ ዝህ አንቺ ምን ትሰሪ ያለሽ ይዝህ አላት። ከዛ በኋላ እቺ ጠብጣቧና ጠልጠሏ እንቡጤ ትመጣለች። እንቡጤ እየን ሲያት አንቺ ማንቺ ድንቢጥ አንቺ ምዝሃለሽ ተሰብስባችሁልኛል። በቃ እኔ ያደለውም ቅዱሴ፣ ከኔ አደራህን እኔ ሁለታቸውም በሩን ገበር ግደውት ነው የገቡብኝ ይላል ናትዬ ከዛ ደግሞ እንቡጤ እኔ አይደለሁም ኒና ነች በሩን በርግዳ ይገባችሁ እንጂ እኔ አይደለሁም ትላለች። ቅዱሴ እኔ እንዲያው እምቢ ብለው ነው አትጥራይ ስሜን አትጥራይ ሲለው ቅዱሴ እንደው ቅዱሴ ናትዬ እንደው በዘበን የሴት ጎረምሳ አያጋጥም እንደው በዘበን የሴት ጎረምሳ አያጋጥም ይላል ቅዱሴ ናትዬ። እንግዲህ እንግራ ገብቶታል ከዚህ በኋላ እንግዲህ ኒናዬ እኔ የውድድር አለብኝ የውዝዋዜ ውድድር አለብኝ ቶሎ ለአንተም እንዳትቀር እና ቅዱስዬ እንዳትቀር ትለዋለች። አልመጣም እኔ ምናገባኝ በኋላ ብቻ እንዲ አክሱስ ማሉት ተከትረ ብትቀር አይመለከተኝም ብላ እንግዲህ ናት ቲናዬ ለጊዜው ቢሆንም ስራ አላት። ይህችም ደግሞ ተደመቀው ጨፍር የሆነች ተከትላት ከኒናየጋ ትሄዳለች። ታሲ አንተ እንግድን እምቢ ብልሃል በልጨው በልደህና፣ አሁን አለ ታሲ። እንግድን ፌስታሏን ይዛለች ወደ ከተማዋ ጉዞን ጀምራለች። ምክንያቱም ብርቅነሽ ከተማ እየጠበቃቸው ነው። በአሁን ሰዓት እንግድን ብርቅነሽም ስራ ከተማ አላገኘችም እና ሸኘው ደግሞ በዛብህ ነው። በተሰማ ደግሞ የሚሄደው ወደ በዛብህ ሚስት ጋ ነው። አሁን ነው ያልሰሚንግባ ብለው ማለት። በል ታሴ እንግዲህ መቼም አንተ እምቢ ብለሃል በሰላም ግባ ይለዋል በል እንግዲህ መልካሙን ነገር ሁሉ እመኝልሃለሁ በዛብህ ይለዋል አልተሰማም እንደው አሁን ግድ የለም ይች ያስካት ስትታልቅ ድረስ ነች የአስካት ስታልቅ ተመልሰ ትመጣለህ ይለዋል በዛብህ ስን እንኳን ተሆ ይላል ተሰማዬ በዛብህም እሺ የሰላም መንገድ ይሆንልህ በቃ እሺ የሰላም መንገድ ይሆነልህ ሰማይ ወንድሜ ከሰው ጋር በሰላም ኑር አለበለዛ በዙሪያ ያሉትን ወንድሞችህን ነው የምታጣው ስለዚህ ከሰው ጋር ተስማምተህንተነህ ስለ ህይወት የምነግረኝ ይላል በዛብህ አንተ እኔን ልታስተምረኝ ስለ ህይወት የምትነግረኝ እየውልህ በዛብህ አንተ ትልቁ ጥፋትህና ትልቁ ስህተትህ ሰዎችን መናቅህ ነው ሰዎችን ዝቅ አድርገህና ንቀህ መመልከትህ ነው። ሰምተኛል ሰዎችን መናቅህብል። እሄድ ነው ብለህ ልሄድ ነው ብለህ አትፈላሰፍብኝ፣ አለ በዛብህ። ልሄድ ነው ብለህ አትፈላሰፍ አትፈላፈስብኝ፣ ይለዋል ተዛ። ተሰማ ሄ ብልህ በዛብህ እውነቴን ነው ብርቄም ላህር ነው ስትልህ ባትንቃትና ባትገፋት ኖሮ አከድብህም እዚህ አደርሱም ነበር። ግን በመናቅህና ሰውን ጤፎ አለማለትህ እው ዛሬ ብርቄን ምን የእጅ ላይ ሊጥላት ነው። በቃ እውነቴን ነው። አንተ እንዲህ አንተ እኔና ብርቄ ተላይተን እንደምንቀር እንዴት አወክ አለው። እንዴት አወክ እንዴት አወክ ሲለው እሱን እንኳን እኔ እንጃ እኔ እንጃ። የወዳጅነት ምክሬን ነው። እሱማ ተለያያችሁ ነው ቀርቡት። አሁን እኔ ወደ ከተማ መሄደው ብርቅነሽ ጋ ነው። ብርቅነሽ ከዚህ በኋላ ተጋ መጣም የዱላ ሱስ የለባትም። አህያ አይደለችም። እዛብ እሱን እንዴት አወቃል እኮ እሱ እንዴት አወካል? ምን ምስኪን በሊደናዋል ደናውን ል ብሎ ተሰማ ተሄደ በኋላ በዛብህ እንግዲህ ሄዳ አንተ ቱልቱላ። ኧረ በዛብህ ሄዳ አንተ ቱልቱላ፣ ቤትን እንደው አንዴ ባዶ አድርገዋል። ሂድ አንተ ቱልቱላ። ለእንግዲህ በሰላም ሸኝቶት በሰላም ወይኔ መዳን የለም በሰላም ሸኝኮ በሰላም በቃ ቻውቻው ተባብለው ተሄደ በኋላ ሄዳንተ ቱልቱላ፣ ቤትን እንደው አንዴ ባዶ አድርገዋል። ባዶ ቤት እሱ ምን ይሰራልታል እንዴ ቤት አለ ሴት ምን ይሰራል? ያሉ ሀገሬ ሰው። ከሳምንት በኋላ ስትመጣ እምን ውስጥ እንደምገባ እናይሃለን። ሄድ አንተ ቱልቱላ። አልተሰማም በዛብህ ግድግድ እንግዲን አባባ ጭብጥ ብለው ሌሊቱን ሙሉ ሲጠብቋት አድረው በመጨረሻ ጽናትዬ እሳቸውም ጭብጥ ብለው ቀይ ላይ ተቀምጠው ነበረ። እንደምናውቀው እንግዲን አባባ አቅመ ደካማ ሽማግሌ ናቸው። በዛብህ ደግሞ ጉልበተኛ ነው ሌላ ደግሞ ብዙም ጎረቤት ያላቸው አይመስለኝም። ምክንያቱም ሰውን ያህል ነገር ታግታ ጸጥ ብሎ ነው። እንግዲህ ብቻቸው ነው። ያው እናትም የላት። በእንግዲህ በዙሪያቸው እናባባ ጋር ያለው ደፍ ብቻ ነው። እና በመጨረሻው ያው ጽናት ተለቃ ስትመጣ እንግዲህ አባባ ብላ ስትል ልጄ ጽናቴ አሉን አቀፏት። ከዛ የት ሄደች፣ ቢነው መሆነሽ ነው ሲሏት፣ ላለመናገር ወስና ነበረ። አይ እዝ ነው አዳር ሙሉ እኮ ስጠብቅሽ ነው ልጄ፣ መሆነሽ ነው ይላታል። እዛ ኮ በዛብህ ምን አደረገች ልጄ፣ ምን አደረገች ይላሉ። እዛ ኮ ጫካው አስሮ ነው እንኳን ለሴትና፣ ምንም ለማታቅ ሴትና ለወንድ የሚያስፈራ ጫካ ውስጥ ልጄን አሰረሽ ይላታል አዎ አባዬ አሰረኝ ትላለች። ከዛ በኋላ በቃ መሄድ አለብኝ መሄድ አለብኝ ይላሉ እሳቸው። እንግዲህ ዝም ብሎ ይዞ ሲጨቀጭቀኝ፣ ሲደነፋብኝ፣ በቃ መውጫ ያስገቢያ ሲያሳጣኝ እኔ ለመኖር ቀዬን ላለመልቀቅ ብዬ ነው እንጂ እሱ አቅቶ ይመሰለሽ ይላሉ። እሱ አቅቱ ይመሰለሽ እሷ ቅቶ የመሰለሽ ይላሉ። በቃ ልቀቂኝ፣ መሄድ አለብኝ። እሺ አባ፣ ቆይ አሁን አይደለም። አሁን ግን ሄደህ መጣላቱ ምንም ጥቅም የለውም። አባ፣ አሁን አይደለም ትላለች ጽናትዬ። ልጄ የመጣ ማለት ባይኔ መጣ ነው በልጄ የመጣ ባይኔ በአንድ ባይኔ በአንድ ልጄ በብለን ነው የመጣብኝ። ስለዚህ የፈለገው ነገር ለምን አይሆንም? በቃ በልጅ የመጣ ማለት በአይኔ በብሊኒ ነው የመጣው። እባክሽ ጽናትዬ፣ የኔ ልጅ ልቀቂኝ። ይህን ሰው የሆነ ነገር ማድረግ አለብኝ። እሳቸው ግን ሊደበድቡት ወይንም ምንም አይደለም፣ ያው ወደ ሕግ ነው የሚሄዱት። እሱ ደግሞ ሕግ ችግር የለበትም በዛብህ እንግዲህ ጽናት የምትታገልከ አባ በቃ እሺ በለኛ። አሁን ወደ ቤት እንግባና ተረጋግተን አስበህበት ደፍ መጥቶ ከዛ በኋላ እንደሆነ እናደርገዋለን እንትልና አባቷ እና አባብላ ወደ ቤት ይዛው ትገባለች። አባባም ልኑር ብዬ ነው እንጂ እሱ አቅቶ ይመስልሽ ነው የኔ ልጅ። ልኑር በቃ በቄ ልኑር በቄ ከወደ ጉንባ የውበት ልኑር ብዬ ነው እንጂ እሱ ኮ አቅቶኝ አይደለም የኔ ልጅ እሱ ካክቶኛ የለም አሉ እንግዲህ እንግዲህ በአሁኑ ሰዓት ሰንዬና ጆከር ግራ ገብቷቸዋል ማለት የሰኒ እህት ራኪ ብዬ ወጥራ ጠይ እየጠየቀቻት ነው ምንድን ነው ልጁ እንዴት ነው ለምንስ ወደ ቤተሰብ አይመለስም ትላታለች ይህንን እንግዲህ ሌላ ምክንያት ምክንያት እያበጀች ነው ሰንየም እናም ዛሬ ሰኒና ጆከር ሲያወሩ ራኪ ብዬ በር ላይ ሆና አዳምጣ ነበር። በመጨረሻ ግን ወደ ቤት ከገቡ በኋላ ጆከርን ሳሎን ቁጭ ቦታ አገኘዋለች። የሆነ ነገር ላወራህ ነበር፣ ልጠይቅህ ነበር ትለዋለች። ጆከርም ምንድን ነው ጠይቅኝ ይላታል። እየተጨነቀና እየፈራ ነው። ስለቴ ስላረክልኝ ነገር በጣም ነው የማመሰግነው ይላታል፣ ትለዋለች ይሄንን ሁሉ እያስታወሽ እንድታመሰግኝ አልፈልግም ይላታል። እሱስ ልክ ነህ ለከነ ግን ደግሞ ከጥሩ ከሰሩት ሰዎች ሰዎች መመስገን አሉባቸው ከሚሉ ሰው እኔ እንዷ ነኝ ትላለሽ ኢልና ምን መሰለ ሰኒ በሰላም ለቤቴ አብቅቶኛል ክስ ምናምን አልፈልግም ብላለች ብላለች በቃ ይል ትለዋለች። ጨርም ደስ ይለውና አዎ ከሰው ልጅ ቅጣት ይልቅ የፈጣሪ ቅጣት ነው የሚብስ፣ ደስ የሚለው ስለዚህ፣ ያው እሱ ቢቀጣቸው ፈጣሪ ቢቀጣቸው ይሻላል። እሱ ይቅጣቸው በቃ፣ እናንተ ተዋቸው፣ እሱ ፈጣሪ ይቅጣቸው ይላታል። ግን ራኪብ፣ በዚህ አስተሳሰብ ላይ አንድ ናችሁ፣ ተመካክራችሁ ነው ተነጋግራችኋል እንዴ? ትለዋለች። እንግዲህ ራኪብ ክፉ ነች መርማሪ በሏት። እህቷ ምንድዙ ነግራታል፣ ነግረዋል እህቲ ነጥብ እንዳታስጥልህ ተጠንቀቅ፣ እህቲ ኃይለኛ ነች። ስለዚህ እያንዳንዱን ነገር ስታወራና ስትናገር ተጠንቅቀህ አድርግ ብለዋል። ምንድን ነው የምንነጋገረው? ምንድን ነው ምን አል ይላታል። አይ ምንም እንዲሁ አባባላችሁና አነጋገራችሁ ተመሳሰለብኝ፣ ተመሳስሎብኝ ነው ለዛ ነው እንደዚህ ልልሄድ አልኩ ትለዋለች። የዚህ ሰዓት እንግዲህ ሰኒዬ እየመጣይ እህቴ የመተሻሉ ወይ ትላታለች። አዎ መጥቻለሁ በዛውም እኮ ጆከርን ታገኘው ላናግረው ብዬ ነው ስትላት፣ እ ትላለች፣ ትደነግጣለች። ጆከርን ላናግረው ብዬ ነው ምንድን ነው እምታወሩት ትላለች ሰኒዬ ይ። አይ መቼ እንደሚሄድ ልጠይቀው ብዬ ነው፣ መቼ እንደሚሄድ መቼ ነው ወደ ቤቱ የሚመለሰው እንደሚሄድ እንዲነግሬ ልጠይቀው ብዬ። የት ነው የሚሄደው አለ ጆከር። እንግዲህ የት ነው የሚሄደው፣ ምክንያቱም መሄጃ የለውም። የት ነው የሚሄደው ሲላት፣ ወደ ቤት ነዋ። ምን ነው ቤት የለህም እንዴ? ወደ ቤት ነዋ። እንዴ፣ አሊሰንዬ፣ አይ አይ፣ እህቴ አይሄድም ይቆያል። ትትላት እንዴ፣ ክስ አልፈልግም አልሽ፣ እና ሀዳ፣ ለምንድን ነው የሚቆየው? ለምን ይቆያል? አይሄድም እንዴ ለምን ይቆያል? ክስ ካልፈለግሽ ለምንድን ለምንድነው የሚቆየው እኛ ሲል፣ አይ ጆተርዬ ምክንያቱም ብሎ ሊያወራ ሲል ሰንዬ ጣልቃ ትገባና፣ አይ ከቤተሰቦቹ ተጣልቶ ተባሩ ስለወጣ ነው ተባሩ ስለወጣ ነው። ምንድነው የተባረረው ከቤተሰቦቹ ጋር በምንድን ነው የተባረረው? ለምንስ ነው የተባረረው ስታት፣ አይ በዛን ሰዓት ከቤተሰቦቹ ተጣልቶ ሲወጣ ነው እኔን ያዳነኝ እኔን ሊያድነኝ የቻሉ ከቤተሰቦቹ ጋር ተጣልቶ ሲወጣ ነው ትላታለች። አይደል እንዴ ትለዋለች። አዎ ነው፣ አዎ ሰኒ ልክ ናት። ከዛ ላይ ጀምሮ ቤተሰቦችን ደውዬላቸውም አግኝቻቸውም አላቅም። በቃ ልክ ናት፣ ትክክል ናት ይላታል። እና አዲ እንደዚህ መሆኑን ለምንድን ነው እስከ ዛሬ ያልነገራችሁኝ? እስከ ዛሬ ድረስ ለምንድን ነው እንደዚ መሆኑን ያልነገራችሁኝ? ስዳት አይ እኔ እሱ ጆከር ይነግርሻል ብዬ ነበር እዚህ ጆከር ይነግርሻል ብዬ ነበር እኮ ዝም ያልኩት፣ እዛ ከሆነማ አይደለም ትላለች። እንግዲህ ሁለቱ ግንባር ለግንባር እየተጠቃቀሱ ህዋል ቤተራቂብን ዶጋ መዳረቋት አይደለ? አዎ ነው፣ ትክክልናት ሰኒ ትክክልናት እንደዛ ከሆነማ ከቤተሰቦች ጋር ታትስማማ አትሄድ ማለት ሰኒ። የሴት ልጅ እንግዲህ ለመላ ጎበዝ ነች። በቃ እሱም ደግሞ የገባው ነው። በቃ ጣል ቀና ጣል ቀና ጠል ቀና አደረገችለት። እሱም እሷም ብልሃት። እሱም ደግሞ እየተንቀጠቀጠ ልክ በቃ ገባላት ገባችለት። ትላላችሁ እንግዲህ በዛብህን ጽናትዬ አምልጣው ስትሄድ፣ በዛብህ ፌንት ነው የነቀለው በጣም ተናድዳ። ለጊዜው አይኑ ውስጥ አዋራረች አርጋበት ነበር፣ ሄደችው። ከዛ በኋላ እሷ እየበረረች አባቷ ጋር የአንቺ ውሻ ልጅ እያለ በዛብህ ደግሞ ህልግ ውስጥ ገብቶ ድጋሚ ለማገት እየሮጠ ነበረ፣ እና ተሰማዬ እሮጦ ደረሰበት። ተሰማዬ አንተ እንዴት ነው ደግሞ አንተ እንዴት ያለ አገባብ ነው ምገባው ይለዋል በዛብህ ተሰማን። አንተ እውነት ነው የምሰማው ነገር በዛብህ ነው? ተሰማ ምንድን ነው የምሰማው ነገር? እውነት ነው እውነት ነው ወይ የምሰማው ነገር አንተ አንተ የአንተ እውነት ነው ወይ የምሰማው ነገር ይላል ተሰማ። ምኑ ነው ደግሞ ምንድነው እኮ የሚወራው ነገር እውነት ነው ወይ? ምኑ ነው እውነቱ? አንተ ጽናትን ጠልፋት ነበር። ጽናትን ጠልፋት ነበር። ጽናትን ጠልፋት ነበር። እንግዲህ የሌባይነ ደረቅ መልሶ ልብ ያድርቅ ነውና ነገሩ በዛብህ ይችን ጋለሞታ ደግሞ ምን ብዬ ነው የምጠልፋት ይችን ጋለሞታ ምን ብዬ ነው ምጠልፋት? ይችን ጋለሞታ ምን ብዬ ነው ምጠልፋት? ቆይ ቆይ ቆይ ምንም ባታረግ ነው ወስደ ከዛፍ ጋ ያሰርካት? ቆይ ቆይ ቆይ ምንም ባታረግ ነው ወይ ወስደ ከዛፍ ጋ ያሰርካት? ይለዋል። ይቺ ወሽካታ ይቺ ወሽካታ ና ቤቷ ታገባ እንኳን ነገሩን ዘራችሁ። በቃ ነገሩን ዘራችሁ። ገና ቤቷ እንኳን ሳገባ ነገሩን ዘራችሁ ይላል እንግዲህ በዛብህ እውነት በጣም ታሳፍራለህ። በጣም ወራዳ ነህ። በጣም የወረርክና አሳፋሪ ሰው ነህ በዛብህ። አንተ በጣም ነው የምታሳፍረው። በጣም በጣም ይለዋል። ምን አልከኝ? በጣም ባለጌ ነህ። በቃ አንተ ባለጌ ነህ፣ የወረርክ ባለጌ ነህ ሲለው፣ ሰማ ንግግርህን አሳምር። ንግግርን አስተካክል። ከኔ ከበዛብህ ጋር አትሳፈጥ እግርህን አስተካከል፣ ወንድነታችንን እንዳንለካካ ይላል በዛብ። እንዴት አንዲትን የታጨች ሴት እንዴት ታግታለህ? እንዴት ትጠልፋለህ? እንዴት ትወሽዳለህ? እንዴት ትወሽዳለህ ይለዋል። ውድና የተከበራችሁ አድማጭና ተመልካቾች ለቻና ለድ ደድ ሲሆናችሁ ላይክ ሰብስክሪብሸር እያደረጋችሁ አበረታቱኝ። ለምታበረታቱ ከልብ አመሰግናለሁ። አስተያየታችሁን በኮመንት እንዲዙም ደግሞ በቅንነትና በመልካምነት አስባችሁ ላይክ እና ሰብስክራይብ አድርጎች ውስጥ ያበረታቱኝ። አመሰግናለሁ።